አሰላሙ አሌይኩም ወረህመቱላህ ወበርካቱ። ሰላም ጤና ይስጥልኝ። በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ህዳር 4 2018 ላይ እንገኛለን ማለት ነው። ሰላም እንደምን አላችሁ? ዛሬም ከሁለት ቀን በኋላ እንግዲህ ተመልሼ ብቅ ብያለው። ብዙዎቻችሁ በፌስቡክ እየተከታተላችሁኝ ይገኛል። በነገራችን ላይ በቅድሚያ በነገ እለት ጅዳና አካባቢዋ የምትገኙ የወሎ ሙስሊሞች የልማት ማህበር በመግቢያ ነጻ ወደ ቆንስል ጽህፈት ቤቱ ልዩ ዝግጅት እንግዶች ያሉበት አለ እንድተጋብዛችኋል። ከዚህ በመቀጠል እንግዲህ ብዙዎቻችሁ እየጠየቃችሁት ስላለው አንድ ጉዳይ ማብራሪያ እንድሰጣችሁ እየጠየቃችሁ ነው የሚገኘው ኢቃማ በተመለከተ ከከፊል ውጪ በመንግስት ሊሆን ነው የሚሉ የተለያዩ አንዳንድ በቲክቶክም የተለያዩ ማስረጃዎችን እየለቀቁ እመለከታለሁ። በዚህ ጉዳይ ላይ ምንድን ነው ያለው ነገር የሚለውን ወደ እናንተ ማድረስ እፈልጋለሁ። በቅድሚያ በዛሬው እለት እንግዲህ ብዙዎቻችሁ እየተከታተላችሁት በነበረው ፌስቡክ ላይም ያው ለቅቄዋለሁ፣ በአንዳንድ ነገሮች ሁለት መንትያ ሆነው ሁነው ተጣብቀው የሚወለዱ በዓለም ላይ የሳውዲ አረቢያ መንግስት ብቸኛው አንድ ድርጅት አንድ ተቋም ነው ያለው። በየትኛውም ዓለም ላይ በየትኛውም ዓለም ላይ ያሉ ኪንግ አብደላ ወይም ደግሞ መሊክ አብደላ የበጎ ፈቃድ ድርጅት ሙሉ ወጩን ሸፍኖ ካሉበት ሀገር እነ ቤተሰቦቻቸው ከአየር ትራንስፖርት፣ ሆቴልና የምግብ የቤተሰቦቻቸውን በመቻል ሁሉንም የመለያየት የቀዶ ጥገና የሚያደርገው የሳውዲ አረቢያው ተቋም ብቻ ነው። በዚህም ዛሬ ጃማይካውያን የድሉ ተጠቃሽ ናቸው። ዛሬ ይህንን ኦፕሬሽን በተሳካ ሁኔታ የመለያየት ስራ ተከናውኗል። በዚህም ብዙ አለም በተለያዩ ሚዲያዎች አይታችሁታል ብዬ ተስፋ አደርጋለሁ። ይህንን ካልኩ ብዙዎቻችሁ ወደምትጠብቁት ወደ ኢቃማ ጉዳይ ኢቃማ ጉዳይ በተመለከተ ከከፊል በተለ ብዙዎቻችሁ እየጠበቃችሁ ነው። ብዙዎቻችሁ መልእክት ትልኩልኛላችሁ። አረታጠቅ አታስረዝም የሚሉ ይኖራሉ ብዬ አስባለሁ። ኮመንታችሁን ለመከታተል ኦኬ፣ ከፊል ሞተብኝ ይላል። እሺ መጀመሪያ መረጃውን ልስጥና ከዛ ለአንተ መልስ እሰጥሃለሁ፣ መፍትሄውን ማለት ነው። የሳውዲ አረቢያ መንግስት ከከፋላ ነጻ ለማድረግ እየሰራ ነው በሚል በተለያዩ ሚዲያዎች እንግዲህ ተመልክታችኋል። ነገር ግን እነዚህ ነገሮች ማንን ይመለከታል ከተባለ የ2030 የሳውዲ አረቢያ መንግስት እንግዲህ የያዙት እቅድ በትናንትና እለት ይፋ ሆኗል። በዚህም ያው እንግዲህ ብዙ ጊዜ ወደ ተግባር ማለት ነው በሚቀጥለው እንግዲህ ወር በ28 ማለት ነው ተግባራዊ የሚሆነው ለባለሀብቶች ብቻ ነው ማለት ነው። ነገር ግን አቅም ለሌላቸው ተቀጥረው የሚሰሩ ሰዎችን ከፋላ በመንግስት የሚለው ነገር ከእውነት የራቀ ነው። አንዳንዶች ካረዳድ ሁኔታ ነው። በተለያዩ በሚዲያዎች በህንድ በተለያዩ ብዙዎችን እየተረጎሙም ወንድሞቻችን ልክ ናችሁ። ነገር ግን የተላለፉት መረጃዎች እነሱ ያረዳድ ችግር ነው። ምክንያቱም ሳውዲ አረቢያ ውስጥ ያለነው እኛንን ይህ ከፋላ የሚባለው ነገር የሚቀር አይደለም። ነገር ግን ህጎች መሻሻሎች ብዙዎች አሉ። ሆኖም ግን ወደ ሳውዲ አረቢያ ያለ ከፋላ የሚፈልግ ሰው እድሉን ከወር በኋላ መጀመር ይችላል ይህም አራት ሚሊዮን የሳውዲ ሪያል ያስፈልገዋል። ወይም ደግሞ አንድ ሚሊዮን ዶላር ያለው ሰው የሳውዲ አረቢያ ቋሚ ህጋዊ የሆነ የመኖሪያ ፈቃድ ወይም ደግሞ ግሪን ካርድ በሉት ወይም ደግሞ ሳውዲ ሙጀነስ በሉት። ምክንያቱም እስከ ዕድሜ ዘመኑ ማንኛውም አላፍትናውን ራሱ ነው የሚወስደው። ቤት መግዛት ይኖርበታል። እነዚህ ቤቶች የሚሰጡ ከውጭ ኢንቨስት የሚያደርጉ ሪልስቴቶች ቦታዎች ተለይተዋል። በዚህም በሪያድና ጅዳ ቦታዎቹ ተለይተዋል። ከነዛ ቦታ ነው ምክንያቱም የሌላውን ማህበረሰብ በማይጋፋ መንገዱ ኢንቨስት የሚያደርጉና ከነዛ ዞኖች ከውጭ የሚመጡ ቢሊዮነሮች፣ ሚሊዮነሮች የሚገዟቸው ቤቶች ወይም ቦታዎች ተለይተዋል። ከነዛ ከገዛ በኋላ በሳውዲ አረቢያ በነፃነት ልክ እንደ ሀገሪቱ ዜጋ የመስራት የማፍራት ለሌሎችም ከፊል የመሆን ካምፓኒው ይሄ ነው። በመሆኑም ሳውዲ አረቢያ የምትፈልገው ማንኛውንም አቅም የሌለውን ሰው በዚህ ደረጃ ከሰጠች ያው ይታወቃል። አስቸጋሪ ነው የሚሆነው ነገር ግን በዚህ ጉዳይ ደግሞ ብዙዎቹ አራት ሚሊዮን ሪያል አራት ሚሊዮን ሪያል ብዙ ነው ብላችኋል። የሚገርመው አራት ሚሊዮን ሪያሉ ምናልባት ከጊዜ በኋላ ድሮ አራት ሚሊዮን ፍቃድ ነበር የሚባልበት ጊዜ ሊመጣ ይችላል። ብዙ ገንዘብ ያላቸው አካላት ሳውዲ አረቢያን ይፈልጋሉ። ለምሳሌ የአሜሪካው ፕሬዝዳንት ትራምፕ ኮርኒሽ ላይ ትራምፕ ታወር ለመገንባት ፍቃድ ወስዷል። ዓለም ላይ ያሉ አስተማማኝ ኢንቨስትመንት የሰላምና የቀጣይ ትልቅ ተስፋ ከተጣለባቸው ሀገራት መካከል ሳውዲ አረቢያ ግንባር ቀደሟናት እና ብዙ ሀገራት ኢንቨስት ለማድረግ ይመጣሉ። ብዙ ቢሊዮን ዶላር ያላቸው ካምፓኒ ያላቸው ሀገራት የሳውዲ አረቢያን ዜግነት ይፈልጋሉ። ብዙ የአፍሪካም ሆነ የተለያዩ ሀገራት ለደህንነታቸው ሲሉ የአሜሪካን ዜግነት እንደሚፈልጉት አሜሪካ ታክሲ ለመስራት አይደለም። ብዙ የባለስልጣናት ወይም ባለሀብቶች ወደ አሜሪካ የሚነግዱት፣ ወደ ሳውዲ አረቢያ ደግሞ የሳውዲ አረቢያን ከለላ ወይም በሳውዲ አረቢያ ልጆቻቸውን ማሳደግ የሚፈልጉ ሳውዲ አረቢያን እንደ ሀገራቸው መቁጠር የሚፈልጉ ብዙ ባለሀብቶች አሉ። እና በዓለም ላይ ይህ አራት ሚሊዮን ተመድቧል። እንግዲህ አራት ሚሊዮን የሳውዲ ሪያል ያለው ሰው በሳውዲ አረቢያ በተመረጡት ቦታዎች ሚሊዮነሮች በሚኖሩበት ዞን የተለየ ነው። በሪያድ እና በጅዳ ቦታዎቹ ተለይተዋል፣ መቀመጥ ይችላል በዛም የሚፈልገውን ስራ የመስራት እንዲሁም ደግሞ የውጭ ዜጎችን የመቅጠር ለሳውዲ አረቢያም የስራ እድል የመፍጠርና ሀገሪቱ ውስጥ በገንዘብ ደረጃ ይሄ ነው። ከዛ ውጭ ግን በእውቀት ደረጃ፣ በምርምር በሕክምና ልዩ ተሰጦ ያለው ደግሞ ሳውዲ አረቢያ ይህም እድል ተቋዳሽ ነው። በፈጠራ ልዩ የሆነ የራሱ የፈጠራ ችሎታ ከሌሎች እየተለየ ያለው አካል በምርምሩ ዘርፍ የሳውዲ አረቢያ መንግስት በየትኛውም ዓለም ላይ ያሉ ተመራማሪዎችን ወደ ሀገሯ እየሳበች ነው የሚገኘው። ለእነዚህም ቋሚ ወይም ደግሞ ዘላቂ እስከ ሕይወት ዘመናቸው ድረስ ግሪን ካርድ ተመሳሳይ የሆነ አይነት እድልን ሰጥታለች ማለት ነው። ሌላው ቤት ከገዛን በኋላ ለልጆቻችን እንዴት ነው የሚል ጥያቄዎችን ኮመንት ላይ አይቻለው። ቤቱን ገዝተህ ማታ ልትሞት ትችላለህ። ይሄ ሁሉ ሚሊዮን የሚወጣው ለአንተ ብቻ ሳይሆን ንብረቱ ያንተ ነው፣ በአንተ ስር የሆኑ የቤተሰብ አባላትም የራስህ ናቸውና ይመለከታል ማለት ነው። የነሱ ነው እና ችግር የለውም ማለት ነው እንጂ አራት ሚሊዮን አውጥቶ ሰው ይህን ያክል ቤት ይሰጠዋል። ከዛም ደግሞ በዛ በገንዘቡ ደግሞ ዩኒቨርሲቲ ያደርጋል የሀገሪቱን አንተ ሸክም አይደለም። አንተ ታስፈልጋለህ ለሳውዲዎች። አንዳንዶች ይህማ የራሳቸው ዜጎችም አያገኙ አራት ሚሊዮን ያላቸዋል። የሚፈለገው የራሳቸውንም ዜጋ የስራ እድል በዚህ ሚሊዮን ይዞ የሚገባ ሰው ሸክም አይደለም። ልዩ ድል ነው። የሀገሪቱን ኢንቨስትመንት ከፍ ሊያደርግ ስለሚችል ነው። በመሆኑም እንግዲህ ኢትዮጵያውያን ሚሊዮነሮች ካላችሁ የሳውዲ አረቢያ በጅዳና በሪያድ ቤት ገዝታችሁ የተለያዩ ስራዎችን ሳውዲ አረቢያ ኢንቨስት የማድረግ ሙሉ መብት ይሰጣችኋል። ከዚህ ቀደም እንግዲህ ይህን ድል ብዙዎች ይኖራሉ ብዬ አስባለሁ። በተለይ ወደ ፓኪስታን፣ ኢንዶኔዥያ፣ አውስትራሊያ፣ በተለያዩ ሀገራት በቱርክ ያሉ ብዙ ሀገራት ይህንን እድል ይጠቀማሉ። ኩዌቶች፣ ኳታሮች ምንም ሀገራቸው ቢኖርም ሳውዲ አረቢያንም እንዲሁም እንደ ተጨማሪ የተለያዩ ሀገራት ይህንን እድል ይጠቀማሉ። ኢትዮጵያም ደግሞ እንግዲህ ይኖራል ካለ እንድታሳውቁን የመጀመሪያው የሳውዲ አረቢያ ቤት የገዛ በሚል እንግዲህ ታጠቅ ሚዲያ ይህንን ይመስላል። በመሆኑም እህት ወንድሞቼ፣ ዕቃማችሁን በተመለከተ ደግሞ እንግዲህ ከትናንት ጀምሮ ለሚቀጥሉት ስድስት ወራት ያክል በተሰጣችሁ ፍቃድ መሰረት በሙሳንድ መጥለብ ትችላላችሁ፣ ኮንትራት መውሰድ ትችላላችሁ፣ ማስተካከል ትችላላችሁ ማለት ነው። ይህን ያክል ካልኳችሁ በተለያየ ሚዲያዎች ከፋላ ሊቃር ነው የሚባለው ነገር ከእውነት የራቀ ነው። ብዙዎቻችሁን እንዳትሸወዱ ለማለት እወዳለሁ። አንድ ሁለት ደቂቃ የእናንተን ኮመንት ለማየት እሞክራለሁ። አረተ ወንድማችን የሸቀላው ነገር ምንድን ነበር? ሌላው ከፊል የሞተበት ያልከኝ፣ ከፊል የሞተበት ውራሳ ያሉ ውክልና ያላቸው ሰዎች ይችላሉ ማለት ነው። ውራሳው ደግሞ ውቅልና ሰጥቶ ተናዘል እንዳታደርግ ወይም ሌሎች ካገዶህ ወደ ጀዋዛት ሂደህ እኔ የዚህ አይነት ችግር ገጥሞኛል፣ ውራሳው ይህንን ሊያደርግልኝ አልቻለም ብለህ በመክተበል አመል መክሰስ ትችላለህ፣ ማመልከት። ከዛም መክተበል አመል ከፊል እንድትቀይር እድሉን ይሰጥሃል ማለት ነው። እሺ የኔን መልስልኝ፣ ምንድን ነበር ቅመሞች በአልሀት ትለፉኝ በአበራ እሺ፣ አህለን ወንድማችን። አሻራ ያለበት ንገረኝ ወንድም፣ አሻራ ያለበት ብዙ ጊዜ ተናገር ያለው ተመሳሳይ ነው። ምንም የተለየ ነገር የለውም። አምስት ዓመት የሆናችሁ ከዚህ ቀደም ቃማ ኑሯችሁ የነበራችሁ ዜጎች ተመልሳችሁ መግባት ትችላላችሁ። ከዛ በፊት የሆነ ደግሞ እንዲሁ ተደጋጋሚ ያልሆነ አንድ ጊዜ ብቻ የሆነ ስማችሁን እንዳትቀይሩ ይህንን ለማለት እወዳለሁ። እሺ እንሻላ አራት መቶ ሺህ ነው የሚሆን የሚሊየን ወይ ለሸቃሌት አራት ሚሊዮን ሪያል ነው እንግዲህ አንድ ሚሊዮን ዶላር የተጠየቀው ማለት ነው። ሳውዲ እንግዲህ ያለው ሰው እድሉ ተጠቃሚ መሆን ይችላል ማለት ነው። የመንግስት እዳችንን እንዴት ነው መክፈል የምንችለው? መክተብ ሂዳችሁ መክፈል ትችላላችሁ፣ በይቃማችሁም መክፈል ትችላላችሁ። ይሄ ቀላል ነው። እሺ ወደ አገር ሂዶ መምጣት በዚያራ እና በዑምራ የነበረ አሁን የለም። አሁን ያለው በኢቃማ መጣችሁ የተበለቀባችሁ የተበላሸባችሁ የቤት ሰራተኞች የቤት ሰራተኞች አምል መንዝሊ ራይል ቀነም እንዲሁ የቤት የሆኑ ሹፌርን ጨምሮ ማለት ነው። በሙዐሰሳ ወይም ደግሞ በካምፓኒ ያልሆነ ማለት ነው። ይቅርታ ቀር እንዳታድፈኝ፣ ጠፍተን የምንሰራ አሁን አገር መግባት እንችላለን። አገር መግባት ትችላላችሁ። አገር መግባት ይቻላል። ረቀም ሁዱድ ማሰራት ይቻላል ወይ ብላችሁኛል። ረቀም ሁዱድ ማሰራት እስካሁን ድረስ አልተፈቀደም። ነገር ግን አንዳንድ መዋግቦች እንግዲህ እንችላለን የሚሉ አሉ። እሱን እዚህ ጋር መናገር ሚዲያ ነው እና ይሄ ነው ብዬ ልላቸው አልችልም። ነገር ግን ወደ ቀኝም ወደ ግራም ብትሄዱ ጥሩ ነው ብዬ አስባለሁ። ነገር ግን በመንግስት ረስሚ የሆነ ነገር፣ ህጋዊ የሆነ ነገር በሲስተም የለም። የድሮ ከፊል አያስፈልግም። የድሮ ከፊላችሁ ጋር አትደራደሩ። አሁንም በድጋሚ ላሳስባችሁ ወደው ማንኛውም ይቃማችሁ አሁንም የሚበለቅባችሁ ሰዎች 15 ቀን ካለፈው ከፊሌ ያነሳልኛል ብላችሁ አትድከሙ፣ አትድከሙ። ስለዚህ 15 ቀን ውስጥ ነው መደራደር የምትችሉት ማለት ነው። የድሮ ከፊሌ የድሮች ከፊል በሚል የሚደረገው ነገር የድሮ ከፊል ምንም አይነት ስልጣን የለውም ማለት ነው። ስለዚህ ይህንን ይመስላል። ውድና የተከበራችሁ የታጠቅ ቪዲያ ተከታታዮች በሳውዲ አረቢያ ከከፋላ ነጻ የሆነ የተባለው ባለ ሀብቶችንና ኢንቨስት ማድረግ የሚችሉ ሰዎችን ነው። እነዚህ ሰዎች ለሳውዲ አረቢያ የስራ እድልን የሚያመጡ የሀገሪቱን ኢኮኖሚ ከነዳጅ ጥገኝነት አላቆ ከፍ ሊያደርግ የሚችል የስራ ክህሎት ያላቸው የውጭ ዜጎችንም በመቅጠር እንዲሁም የሀገሪቱን ዜጎችም ሊያነቃቃ የሚችል ተወዳዳሪነትን የዓለም ላይ ሳውዲ አረቢያ ያላትን በኢንቨስትመንት በተለይ ደግሞ በዚህ ባለሀብቶችን መሳብ እውቀታቸው የላቁ የምርምር ሰዎችን ወደ ሳውዲ አረቢያ በማምጣት ሳውዲ አረቢያን ከዓለም ቀዳሚውና እንዲሁም ደግሞ ግንባር ቀደም ለማድረግ የሚሰራ ስራ ነው። ነገር ግን የቤት ሰራተኞች ወይም ደግሞ የካምፓኒ ቅጥረኞች አሁንም ባለበት በዛው በከፋላ ይቀጥላል ማለት ነው። ህግና መብቶቻችሁ ይህ ነው። ሌላው አንድ መረጃ የሰጥቼው ነበር ካምፓኒዎች እንግዲህ ያው ተግባራዊነቱ ብዙም ያን ያክል እንኳ ቢሆን የሳውዲ አረቢያ መንግስት እያሳሰበ ነው የሚገኘው። በዚህም አንድ ሰው ከስምንት ሰዓት ከፍተኛውን 12 ሰዓት የስራ ሰዓት መድቧል። በነዚህ ሰዓታት ውስጥ ከአምስት ሰዓት በኋላ ለ30 ደቂቃ አንድ ሰራተኛ ማረፍ አለበት። በሳምንት ደግሞ 24 ሰዓት ወይም ደግሞ አንድ ቀን በሳምንት ከአሰሪው ጋር በሚደረግ ስምምነት ጁማ ቀን ሊሆን ይችላል፣ ቅዳሜ ሊሆን ይችላል። በየትኛውም ከሳምንት አንድ ቀን ሙሉ እረፍት መውሰድ አለበት። በዚህ እረፍቱ ግን ከሰራተኛውና አሰርታው ተስማምተው የቀን አበል ሊታሰብለት መስራት፣ አይችልም አሰርታውም ሰራተኛውም ገንዘብ ስለፈለገ ቢሰራ ራሱን መጉዳት ስለሆነ የሳውዲ አረቢያ መንግስት እንዲህ አይነት ውሎችን ሰርተህ ባይከፍልህ መብቱ ነው። ምክንያቱም ህጉ ስለማይፈቅድልህ ማረፍ አለብህ አለብህ ይህን ተነግረዋል። በዚህ ጉዳይ ላይ ህግ የሚጥሱ አካላትን መክሰስ ወይም ደግሞ መብትን ማስጠበቅ ይቻላል። ነገሮች እየጠበቁ ነው ያለው። በተለይም ደግሞ ደሞዝን በተመለከተ አሁን ጉዳዩ እየጠበቀ መጥቷል። እያንዳንዱ ሰራተኛ አካውንት መክፈት አለበት። አሰርተው በእጁ ከሰጠ ደሞዝ እንደሰጠ አይቆጠርም፣ ቢከስ ማለት ነው። ካልከሰሰ ችግር የለውም። ነገር ግን በአካውንቱ ገንዘብ እንዲያስገባ የሚያስገድዱ ህጎች አሁን ላይ ሲስተሙ እየጠበቀ መጥቷል ማለት ነው። ይህን ያክል ካልኳችሁ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች አከብራችኋለሁ፣ ወዳችኋለሁ። አሁንም በሌላ መረጃ በተለይም ደግሞ በአረቡ ዓለም ሳውዲ አረቢያ ላይ ያሉ መረጃዎችን እየተከታተልኩ ወደ እናንተ ማድረሴን ቀጥላለሁ። አከብራችኋለሁ፣ ወዳችኋለሁ። እኔን ያሳሰበኝ ይሄ ነው የምትሉ ሰዎች አላችሁ። አዎ ብዙ አለ። አንተን ያሳሰበህን የሚፈታልህ ሀያሉ አምላክህ አላህ ብቻ ነው። ሌሊት ላይ ተነስተህ ረካተኝ ስገድ ወይ ረካተኝ ስገጅ። በየኮመንቱ ታጠቅ ይህንን ፖስት አታርግ። እኔ የምጠይቅህን እኔን የቸገረኝን አትበሉ። የእያንዳንዳችሁን ችግር መፍታትን ያልችልም። እኔ የተገኘውን መረጃ ማድረስ ብቻ ነው። ይህ ለእኔ ምን ይጠቅማል የምትሉ ካልጠቀመ እየታርጋችሁ ዝም ነው የሚባለው። እናንተ ኮመንት ቀጥታ ለእናንተ ብዬ የደወልኩባችሁ የሚመስላችሁ አንዳንድ ኮመንታተሮች አላችሁ። ለእናንተ የሚጥም ከሆነ ኦኬ ያለ ግን ጠቅላላ እውቀት ይጠቅማል። ከህይወታችሁ ጋር ብቻ ባይሆን ያለ መረጃ ምግብ ማለት ነውና፣ እባካችሁ ኮመንት ግዴታ አይደለም። ካልተመለከታችሁ አይታችሁ እንዳላያችሁ ማለፍ ነው። ስለዚህ በሳል ሆኑ ለማለት ነው። አከብራችኋለሁ፣ ወዳችኋለሁ። ሰላም ሁኑልኝ።